ምዕራፍ አራት ቃየልና አቤል። አዳምም ሚስቱን የዋንን አወቃት፣ ጸነሰችም፣ ቃየልንም ወለደችው። እርሷም ወንድ ልጅ ከእግዚአብሔር አገኘው አለች። ደግሞም ወንድሙን አቤልን ወለደች። አቤልም በግ በግ ጠባቂ ሆነ። ቃየልም ምድርን የሚያርስ ሆነ። ከብዙ ቀን በኋላ እንዲሆነ ቃየል ከምድር ፍሬ ለእግዚአብሔር መሥዋዕትን አቀረበ። አቤል ደግሞ ከበጎቹ መጀመሪያ የተወለደውንና ከሰቡት አቀረበ። እግዚአብሔር ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃየልና ወደ ስመሥዋዕቱ ግን አልተመለከተም። ቃየልንም እጅግ አሳዘነው፣ ፊቱም ጠቆረ። እግዚአብሔር አምላክም ቃየልን አለው፣ ለምን ታዝናለህ? ለምንስ ፊት ጠቆረ? በእውነት ያመጣህልኝ አይደለም። አግባብስ በእውነት ታመጣልኝ ዘንድ ነበር። በደልህ እንግዲህ ዝም በል በደልህ እንግዲህ ዝምበል የወንድምህ በል መመለሻው ወደ አንተ ነው፣ አንተም ትሰለጥንበታል ቃየልን ወንድሙን አቤልን ና ወደ ሜዳ እንሂድ አለው በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት ገደለው እግዚአብሔርም ቃየልን አለው ወንድም አቤል ወዴት ነው ቃየልም አለ አላውቅም በሆኑ የወንድሜ ጠባቂ እኔ ነኝን እግዚአብሔርም አለው ቃየል፣ ምን አደረግህ? የወንድምህ የአቤል ደም ድምፅ ከምድር ወደ እኔ ይጮኻል። አሁንም የወንድምህን ደም ከእጅህ ለመቀበል አፏን በከፈተች በምድር ላይ አንተ የተረገምክነህ። ምድርንም ባረስክ ጊዜ እንግዲህ ኃይሏን አትሰጥህም። በምድር ላይ ኮብላይና ተቀበዝባዥ ትሆናለህ። ቃየልም እግዚአብሔርን አለው ኃጢአቴ ይቅር የማትባል ታላቅ ናትን? እነሆ ዛሬ ከምድር ፊት ካሳደድከኝ ከፊትህ እሰወራለሁ። በምድርም ላይ ኮብላይና ላይና ተቀበዝባዥም መሆናለሁ። የሚያገኘኝም ሁሉ ይገድለኛል። እግዚአብሔርም አለው እንዲህ አይደለም። እንግዲህ ቃየልን የገደለ ሁሉ ሰባት እጥፍ ይበቀልበታል። እግዚአብሔር ቃየልን ያገኘው ሁሉ እንዳይገድለው ምልክት አደረገለት። የቃየልን ትውልድኔ ቃየልም ከእግዚአብሔር ፊት ወጣ። በኤዶም አንጻር ባለችው ኖድ በምትባል ምድርም ኖረ። ቃየልም ሚስቱን አወቃት፣ ጸነሰችም። ሄኖህንም ወለደች። ከተማም ሠራ፤ የከተማይቱንም ስም በልጁ ስም ሄኖህ አላት። ሄኖህም ጋይዳድን ወለደ፤ ጋይዳድም ሜኤልን ወለደ፤ ሜኤልም ማቱሳኤልን ወለደ፤ ማቱሳኤልም ላሜህን ወለደ። ላሜህም ለራሱ ሁለት ሚስቶችን አገባ፤ የአንዲቱ ስም አዳ፣ የሁለተኛይቱ ስም ሴላ ነበር። አዳም ዮቤልን ወለደች። እርሱም በድንኳን የሚቀመጡት የዘላኖች አባት ነበር። የወንድሙም ስም ዮቤል ነበር። እርሱም በገናንና መሰንቆን አስተማረ። ሴላም ደግሞ ቶቤልን ወለደች። እርሱም ናስር ብረት የሚሠራ ሆነ። የእህቱም ስም ኖሔም ነበር። ላሜህም ለሚስቶቹ ለአዳና ለሴላ አላቸው፣ እናንተ የላሜ ሚስቶች ቃሌን ስሙ፣ ነገሬንም አድምጡ። እኔ ጎልማሳውን ስለ መቁሰሌ ብላቴናውንም ስለ መዋጋቴ ገድየዋለውና ቃየልን ሰባት እጥፍ ይበቀሉታል፣ ላሜህን ግን ሰባ ጊዜ ሰባት ሴትና ሄኖስ አዳምም ዳግመኛ ሚስቱን አወቃት፣ ጸነሰች፣ ወንድ ልጅንም ወለደች። ስሙንም ቃየል በገደለው በአቤል ፋንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። ሴትም ወንድ ልጅ ወለደ፣ ስሙንም ሄኖስ አለው። እርሱም የእግዚአብሔርን ስም መጥራት የጀመረ ነው።